ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 16 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በዛሬና በትናንት ዘመቻዎች የፋኖ ጦር በደብረ ማርቆስና አካባቢው ድል አስመዝግቧል። ተሸናፊው አገዛዝ ደግሞ ንጹሐንን አጥቅቷል። ብርሃኑ ጁላ ኤርትራ ላይ ጦርነት አውጀዋል። የአገዛዙ ጦር መሪ በጉልበታችን አሰብን እንቆጣጠራለን ብለዋል። በዝርዝር ሰሙታላችሁ። በደብረ ሲና አቅራቢያ የመሬት መንቀጥቀጥ ተከስቶ አዲስ አበባ ድረስ ድንጋጤ የፈጠረ ንዝረት ተሰምቷል።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 በዛሬና ና ትናንት የፋኖ ኦፕሬሽን ሽንፈት የገጠመው የብልጽግና ቡድን ንጹሀን ላይ ያነጣጠረ ጥቃት ፈጸመ። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ሐዲስ ዓለማየሁ ሰባተኛ ክፍለ ጦር ደጃዝማች ተድላ ጓሉ ብርጌድ ሻለቃ ሁለት ትናንት ምሽት በደብረ ማርቆስ ከተማ በተለምዶ የጁቤ መገንጠያ ተብሎ በሚጠራው አካባቢ ጥቃት ፈጽመዋል። የፋኖ አባላት መኮረኒ ፋብሪካ ላይ መሽጎ በሚገኘው የአብይ አገዛዝ ሰራዊት ላይ በቦምብና በብሬን የታገዘ ውጊያ አድርገዋል ሲልም ክፍለ ጦሩ አክሏል። በዚህ ውጊያ ዋርድያውን ና ተጨማሪ አምስቱ ያገዛዙ አሽከር ወዲያውኑ ሲደመሰሱ ሰባት የሚሆኑት ቁስለኛ መሆናቸው ታውቋል። በዚሁ ምሽት መኮረኒ ፋብሪካው ላይ በመሸገው ኃይል ላይ ጥቃት ፈጽማ የተመለሰችው ሻለቃ ሁለት ዳግም ከሌሊቱ ሰባት ሰዓት ላይ አምበር ከተማ ጊዮርጊስ ቤተ ክርስቲያን በነበረው የአብይ አገዛዝ ሰራዊት ላይ በወሰደችው የማጥቃት እርምጃ ዋርዲያ ወዲያውኑ ሲሸኝ ሌሎች ሶስት አሽከሮች ቁስለኛ ሆኗል ሲል የሀዲስ ዓለማየሁ ሰባተኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ መምህር እንደ ሰው ታምሩ መረጃውን አድርሷል። በዚያው በምዕራብ ቀ ቀጠና የአፋ ብሀ ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር አበይ ጉበኛ ብርጌድ አቸፈር ዱር ቤቴ ከተማን በመቆጣጠር ታላቅ ጀብድ መፈጸሙ ተሰምተዋል። አገው ምድር ክፍለ ጦር አቸፈር ወንድዬ በዛሬው ዕለት ዱር ቤቴ ከተማን ሙሉ በሙሉ በመቆጣጠር የአገዛዙን ጠባቂዎች አይቀጡ ቅጣት በመቅጣት ድል መጎናጸፉን አረጋግጧል። በዛሬው ኦፕሬሽን ስምንት ተላላኪ ሚሊሻ ሲወገድ፣ በተመሳሳይ የብርሃኑ ጁላ አስር ወታደሮች ተደምስሰዋል። የቁስለኛ ቁጥሩ በውል ባይታወቅም በዚሁ ሰዓት የዱር ቤቴ የመጀመሪያ ደረጃ ሆስፒታል በቁስለኛ ተጨናንቋል፣ ሲል የግንባር መረጃው ጠቅሷል። በአጠቃላይ በዛሬው ዕለት ጥቅምት 16 2018 ሀያ ክላሽ መሳሪያ፣ 350 ክላሽ ጥይት፣ ሁለት ፓትሮል ፒካፕ መኪና የተቃጠሉ ሲሆን በአጠቃላይ በአገዛዙ የአብይ ተላላኪ ቡድን ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ጭምር መድረሱን ለማወቅ ተችሏል። በፋኖ ሽንፈት የገጠመው የአገዛዙ ሰራዊት ንጹሐንን ኢላማ ባደረገ የከባድ መሳሪያ ጭፍጨፋ በሰው ህይወትና በንብረት ላይ ጉዳት ማድረሱን ቀጥሏል። ባለፉት ሶስት ቀናት ውስጥ በተደረገ ጦርነት ቤተ አማራ ኮር ጽናት ክፍለ ጦር የአገዛዙን የሻለቃ ምክትል አዛዥ መደምሰሱ ይታወቃል። የፋኖ በትር ያበሳጨው ያገዛዙ ሰራዊት ንጹሐንን ኢላም አድርጎ ከረፋዱ ጀምሮ የዜና እስከሚጠናከርበት ሰዓት ድረስ የሞርተር ድብደባ በንጹሐን ላይ ሲፈጽም ውሏል። አገዛዙ በዚህ ጸያፍ ተግባሩ ደላንታ ወረዳ ተበኮ ቆላ በተባለ ቦታ ላይ በሞርተር ጥቃት ሁለት ንጹሐን ግለሰቦች ላይ ከባድ የአካል ጉዳት አድርሶባቸው ለህክምና ሆስፒታል መግባታቸው ታውቋል። በሌላ ተመሳሳይ ድርጊት ከቆቦ ከተማ ፎርማት ወታደራዊ ካምፕ ላይ በ ተጠመደ መድፍ ወደ ራያ ቆቦ ድንጋይ ቀበሌ ድብደባ በመፈጸም ሁለት ባልና ሚስት ላይ ከባድ ጉዳት ሲያደርስ ቤትና ንብረት አውድመዋል መዳረሻው ድልና ነጻነት የሆነው የአማራ ህዝብ የለውና ተጋድሎ ተጠናክሮ ይቀጥላል ሲል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ዛሬ ሁድ ጥቅምት 16 2018 ዓ ም ባደረሰን መረጃ ጠቅሷል ከኤርትራ ጋር እዋጋለው የሚለው የብልጽግና ቡድን ቀይ ባህር በግድ እንገባለን ሲል በጦር አዛዡ በኩል ጦርነት አወጀ። የአብይ አህመድን ስልጣን አስጠባቂ ቡድን የሚያዙት ብርሃኑ ጁላ በቦሌም በባሌም ኢትዮጵያ የባህር በር ባለቤት ትሆናለች የሚል ዛቻ በማሰማት ኤርትራ ግዛቴ ነው ወደምትለው አሰብ ወረራ የማካሄድ ዘመቻን አውጀዋል። ብርሃኑ ጁላ ከአስር አመት በኋላ የኢትዮጵያ ህዝብ ብዛት 200 ሚሊዮን ሊደርስ ይችላል፣ 200 ሚሊዮን ህዝብ በ2 ሚሊዮን ህዝብ መታፈን የለበትም ሲሉ የጦርነቱን ነጋሪት በይፋ ጎስመዋል። ብርሃኑ ጁላ ኢትዮጵያ ሰላም፣ ልማትና የባህር በር ያስፈልጋታል በሚለው ንግግራቸው የባህር በር በግድ እናገኛለን የሚለው ዛቻቸው ከኤርትራ ጋር እንዋጋ ማለት ቢሆንም ጦርነት እያወጁ መልሰው ደግሞ ሰላም እናመጣለን ሲሉ ህዝቡ ላይ ተሳልቀዋል። ኢትዮጵያ ሶስት ነገሮች ያስፈልጋታል፣ አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ሰላሳ አመት ተኝተናል፣ አሁን ነቅተናል። ጥያቄያችን እንቀጥላለን ሰላምም ልማትም ባህር በርም እናሳካለን። የምድር፣ የአየር፣ የሳይበር፣ የባህር ኃይሎቻችንን ዝግጁነታችንን እያሳደግን እየዘመኑ በመሄድ የእድገት ጉዟችንን ለማደናቀፍ ከውጭና ከውስጥ የሚደረጉ ሙከራዎችን እንደሚያከሽፉና የሴራ መረባቸው እንደሚበጣጥሱት ለህዝባችን ማረጋገጥ እንፈልጋለን። ብርሃኑ ጁላ ግብጽንም እንገጥማለን በሚለው ያልተጠናና ሀገሪቱን ለሌላ ትርምስ የሚጋብዝ ፉከራቸው ሀገራችን የተፈጥሮ ሀብቷን እንዳትጠቀም በውስጣዊ ግጭት እንድታተኩርና ለዘመናት በድህነትና ኋላቀርነት እንድትቆይ የሚፈልጉ ታሪካዊ ጠላቶቻችን ናቸው ሲሉ ግብጽን ወርፈዋል። በባሌም በቦሌም የባህር በር እናመጣለን ሲሉ የአንድ ሀገር ሰራዊት እመራለሁ ከሚል ግለሰብ ፈጽሞ የማይጠበቅ የልጅ ድንፋታ ያሰሙት ብርሃኑ ጁላ ሀገር ወዳዱን ህዝብ አቅጣጫ በማሳት እና በማደናገር የብልጽግና ቡድንን ፍላጎት የህዝብ ለማስመሰል ሲጋቀጡም ሰምተናቸዋል። ባህር በር ላይ እንድንወጣ ያደረጉን ጠላቶች እንድንወጣ የሰሩ ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ለሆን ይችላል። የእኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን ባህር በር እናገኛለን፣ በቦሌም ሆነ በባሌ። አሁን ባለው ነባራዊ ሁኔታ የሀገር ውስጥ የህዝብ ጥያቄና የፋኖና መሰል ተፋላሚዎችን የአማራ ህልውና ትግሎች በግብጽና ኤርትራ እያሳበበ ያለው የብልጽግና አገዛዝ ስልጣኔን ለማትረፍ ወደ ቀይ ባህር ዘምታለሁ እያለ ይገኛል። ህዝባዊ ድጋፉን ያጣው የብልጽግና ቡድን የባህር በር አስገኛለሁ በሚል ማደናገሪያ ህዝቡ ጦርነቱን እንዲደግፍለት እየተማጸነ ሲሆን፣ ይህም በስልጣን ለመቆየት ብቸኛው አማራጭ ተደርጎ ተወስዷል። ከደብረሲና አቅራቢያ በሬክተር ስኬል አራት ነጥብ ዘጠኝ የተለካ የመሬት መንቀጥቀጥ ተከሰተ። በአማራ ክልል ደብረሲና አቅራቢያ በሬክተር ስኬል አራት ነጥብ ዘጠኝ የተለካ የመሬት መንቀጥቀጥ ዛሬ እሁድ ጥቅምት 16 2018 መከሰቱን የአሜሪካ የጂኦሎጂካል ሰርቬይ መስሪያ ቤት ገልጿል። ንዝረቱ በአዲስ አበባ የተለያዩ አካባቢዎች የተሰማው እርደ መሬት የተከሰተው ከጧቱ 2 ሰዓት ከ24 ደቂቃ ላይ መሆኑንም ለማወቅ ችለናል። የዛሬው የመሬት መንቀጥቀጥ የተከሰተበት ቦታ ከደብረሲና 30 ነጥብ አ አምስት ኪሎ ሜትር ርቀት ላይ የሚገኝ መሆኑን የአሜሪካው ተቋም አስታውቋል። ርዕደ መሬቱ የደረሰበት ስፍራ ከደብረ ብርሃን 38.8 ኪሎ ሜትር ከአቦምሳ 44.5 ኪሎ ሜትር ርቀት ላይ መሆኑን የጠቆመ መረጃው ካለፈው አመት ጀምሮ በተደጋጋሚ መሬት መንቀጥቀጥ ሲያስተናግድ ከቆየው አዋሽ 75.5 ኪሎ ሜትር እንደሚርቅ አመልክቷል። የመሬት መንቀጥቀጡ በኢትዮጵያ በዚህ ሳምንት የተመዘገበ ሁለተኛው ርዕደ መሬት ሆኗል። በትግራይ ክልል ከሚገኘው አዲግራት ከተማ 43 ኪሎ ሜትር በሚርቅ ቦታ ባለፈው ሰኞ በሬክተር ስኬል አራት ነጥብ አምስት የተመዘገበ የመሬት መንቀጥቀጥ ተከስቶ ነበር። በጥቅምት ወር መጀመሪያ በተከታታይ በተከሰቱ የመሬት መንቀጥቀጦች ሳቢያ በአፋር እና በትግራይ ክልል ባሉ አካባቢዎች የሚገኙ በርካታ ቤቶችና አገልግሎት መስጫ ተቋማት መፈራረሳቸው ይታወቃል። በአፋር ክልል በኪልበርቲ ረሱ ዞን በርሃሌ ወረዳ የነበረው ርዕደ መሬት ባደረሰው ጉዳት አርባ ሶስት ሺህ ሰዎች ከመኖሪያቸው መፈናቀላቸውን የአካባቢው ባለስልጣናት በወቅቱ አስታውቀው እንደነበርም አይዘነጋም። ከእስር መፈታቱ የእንግሊዝ ፖለቲከኞችን እያወዛገበ ያለው ኢትዮጵያዊ ስደተኛ ዓለም አቀፍ መነጋገሪያ ሆኗል። ባለፈው ዓመት ማብቂያ ገደማ ወሲባዊ ትንኮሳ ፈጽመዋል በሚል የተያዘው ኢትዮጵያዊ ስደተኛ በስህተት ከእስር ከተለቀቀ በኋላ አሁንም በዩናይትድ ኪንግደም ፖለቲከኞች መካከል መወዛገቢያ ጉዳይ ሆኗል። ኢትዮጵያዊው ስደተኛ ሀዱሽ ገብረስላሴ ወሲባዊ ትንኮሳ ፈጽመዋል በሚል መያዙን ተከትሎ የጸረ ስደተኞች የተቃውሞ ሰልፎች ተካሂደዋል። በግለሰቡ ላይ የአንድ ዓመት እስር ከተፈረደበት በኋላ ጉዳዩ ረ ተጠባቅቦ የቆየ ቢሆንም ባለፈው አርብ በስህተት መለቀቁ ከተሰማ በኋላ ውዝግቡ ተመልሶ ተቀስቅሷል። የዩናይትድ ኪንግደም ዋነኛ ተቃዋሚ ፓርቲዎች የገዢው ሌበር ፓርቲን አስተዳደር ደካማነት ለማሳየት የአዱሽን ከእስር ቤት መውጣት እንደ ማሳያ እየተጠቀሙበት ነው ሲል ቢቢሲ ዘግበዋል። ጠቅላይ ሚኒስትር ስታርመርን ጨምሮ ከፍተኛ ባለሥልጣናት በእስረኛው መለቀቅ ቁጣቸውን በመግለጽ ገለልተኛ ምርመራ ማድረግን ጨምሮ በእስር ቤት የአሰራር ሂደት ላይ ለውጥ እንዲደረግ አዘዋል። በቀጣዩ ምርጫ የጠቅላይ ሚኒስትር ኬር ስታርመር ተፎካካሪ ሆናሉ የሚባሉት የወግ አጥባቂዋ ፓርቲ መሪዋ ኬሚ ባዴኖችና የሪፎርም ዩኬ ፓርቲ መሪ የሆኑት ናይጀል ፋራጅ ከሀዱሽ መለቀቅ ጋር አያይዘው መንግስትን ደካማ በማለት ክፉኛ ተችተዋል። ይህ በእንዲህ እንዳለ የዩናይትድ ኪንግደም ፖሊስ ከእስር ቤት በስህተት የተለቀቀው ኢትዮጵያዊ ስደተኛ ሀዱሽ ገብረስላሴ እጁን እንዲሰጥ ጥሪ አቅርበዋል። ባለፈው አርብ ከለንደን ሰሜን ምስራቅ ከምትገኘው ኤሴክስ እስር ቤት የወጣው ኢትዮጵያዊው ስደተኛ በወሲብ ትንኮሳ ተከሶ መስከረም ላይ የአንድ ዓመት እስር ተፈርዶበት ነበር። ሀዱሽ በእስር ቤት ጥቂት ጥቂት ሳምንታትን ከቆየ በኋላ እንዴት በስህተት ሊለቀቅ እንደቻለ መነጋገሪያ ሆኗል ሲል ዘገባው አትተዋል። ፖሊስም ስደተኛውን በመፈለግ ቀናት የተቆጠሩ ሲሆን አሁን ደግሞ እጁን እንዲሰጥ ጥሪ አስተላልፏል። ከእስር ቤት ከወጣ በኋላ ወደ ምስራቅ ለንደን ማቅናቱን ፖሊስ የገለጸ ቢሆንም የት እንዳለ ግን ማወቅ አልቻለም መባሉ ነገሩን ዓለም አቀፍ መነጋገሪያ አድርጎታል። የፖሊስ አዛዥ የሆኑት ጄምስ ኮንዌይ ትናንት እንዳስታወቁት ፖሊስ ስደተኛው እንዴት ሊሰወር እንደቻለ ለማወቅ ሁሉንም መንገዶች እየመረመረ ሲሆን አዱሽ በመለጠበት ጊዜ ገንዘብ ማግኘት መቻሉንና ከነዋሪዎች ድጋፍ ማግኘቱን ደርሰንበታል ብለዋል። ኢመራትና ብልጽግና የሚደግፉት የሱዳን ፈጥኖ ደራሽ ኃይል የአልፋሽር ከተማን ሙሉ በሙሉ ተቆጣጠሬ ያለው አለ። በመሐመድ ሀምዳን ዳጋሎ የሚመራው ታጣቂ ቡድን በምዕራባዊ ዳርፉር የሚገኙ አብዛኛዎቹን ከተሞች ቢቆጣጠርም አልፋሽር በእጁ ሳት ገባ ቆይታለች። ታጣቂ ቡድኑ ዛሬ እሁድ ባሰራጨው መግለጫ ቅጥረኛ እና ሚሊሻ ብሎ የጠራውን የሱዳን ጦር በማሸነፍ መቆጣጠሩን ይፋ እንዳደረገ የፈረንሳይ ዜና አገልግሎት ዘግበዋል። የፈጥኖ ደራሽ ኃይል አልፋሽርን መቆጣጠሩን ቢገልጽም የዜናው ምንጭ የሆነው የፈረንሳይ ዜና አገልግሎት ግን ትክክለኛነቱን ከነጻ ምንጭ ማረጋገጥ አለመቻሉን ዘግበዋል። የሱዳን ጦርና አጋሮቹ ስለ ጉዳዩ ተጠይቀው ምላሽ አልሰጡም። አልፋሽር ለበርካታ ወራት በፈጥኖ ደራሽ ኃይሎች ጥበቃ ስር የወደቀች ሲሆን ኃይሎቹ ወደ ከተማዋ በሚተኩሷቸው ከባድ መሳሪያዎች ቁጥራቸው በውል ያልታወቁ ሲቪል ዜጎች ለሞትና ለአካል ጉዳትና ለረሃብ መጋለጣቸውን የሰብአዊ መብት ተከራካሪዎችና ለጋሽ ድርጅቶች በተደጋጋሚ ይከሳሉ። በሱዳኑ የሽግግር ምክር ቤት ፕሬዝዳንት ጄኔራል አብዱልፈታህ አልቡርሃንና ና የሱዳን ፈጥኖ ደራሽ ኃይል አዛዥ ጀኔራል መሐመድ ሀምዳን ዳጋሎ መካከል እንደ ጎርጎሮሳውያኑ አቆጣጠር በ2023 ጦርነት ከተከፈተበት ጊዜ ጀምሮ በሱዳን ከፍተኛ ነው የተባለለት ሰብአዊ ቀውስና የሰብአዊ መብት ረገጣ እየተከናወነ እንደሆነ ይነገራል። በጦርነቱ በሺዎች የሚቆጠሩት ሞተዋል አሊያም ቆስሏል የሚለው መረጃ ከ10 ሚሊዮን በላይ ዜጎች ደግሞ ተፈናቅሏል አሊያም አገር ጥለው ተሰደዋል ይላል። ሁለቱም ጀኔራሎች ግን በሲቪል ዜጎች ለሚደርሱ ጥቃቶችና የሰብአዊ መብት ጥሰቶች አንዱ ሌላኛውን በመክሰስ ከደሙ